ሰላም እንዴት ናችሁ? ኩሻፕ መስራት የምትፈልጉ ሰዎች በጣም ደረት እንዲወጣላችሁ የምትፈልጉ ሰዎች በቃ ይቺን ኩሻፕ እየደጋገማችሁ ለሶስቴ ብሰሯት አሪፍ ለውጥ ካያላችሁ ማለት ነው። እና ደግሞ አንድ ነገር መናገር የምፈልገው ነገር ብዙ ጊዜ በጣም ኩሻፕ እየሰራሁ ነው፣ ግን ምንም ለውጥ የለኝም የምትሉ ሰዎች ለውጥ በአንዴ ስለማይመጣ ተስፋ እንዳት ቆርጡ ነው የምመክራችሁ። ኦልሞስት እኔ ከጀመርኩ ሁለት ዓመት ምናምን ሆኖኛል፣ ግን ያን ያል የሚባል ለውጥ አላመጣሁም ግን በራሴ ላይ ኮንፊደንስ እንዲኖረኝ አድርጓል። ጥሩ ስሜት እንዲሰመኝ አድርጓል ማለት ነው። እና እንደዛ ስለሆነ እናንተም ተስፋ ሳትቆጡ ብሰሩ መልካም ነው እላለሁ። ግን ይህንን ቪዲዮ በደንብ አድርጋችሁ ሰብስክራይብ ላይ ኮሜንት ስጡኝ ማድረግ እፈልጋለሁ። አሳድጉኝ። ግን አትርሱ። ሰብስክራይብ ብታደርጉልኝ በጣም ደስ ይለኛል። አመሰግናለሁ። ወዳቸዋለሁ።